አላህ ይህንን የረዘቀኝ ምስጋና ይግባው። የበልትቁ ደረቅ እንጀራ በረጠበ ውሃና በጨው ነው። ጭንቀታችን ሌላ ነው። ከምናውቀው ነገር ትንሽ እንዲ ያለ እንዲዋን ረለ እንቅልፍ የለ መበሳጨት ነው፣ ራስ ማከክ ነው። ሁሌም ነፍስያ ጭንቀትንና ሀዘንን ስትነግር ካንተ በታች የሚኖሩትን አስታውስ የቦምብ ማለት ነው። መከራን የሚያስተናግዱ የረሃብን መከራ የሚያስተናግዱ፣ የሰላም ማጣትን የሚያስተናግዱ አሰላሙ አሌይኩም ወረህመቱላሂ ወበረካቱህ ቤተሰቦቼ እንደምናላችሁ። ሁላችሁን በያላችሁበት ሰላማችሁ ብዝዝት ይበል። በዛሬው ፕሮግራም ይዤላችሁ የቀረብኩት መግቢያ ላይ እንደሰማችሁት ሁላችንም የሚመለከት የሁላችንም አሳሳቢ ጉዳይ የሆነውን ሀሳብና ጭንቀት በሚል ዙሪያ ኡስታዝ ያደረገውን ዋ ይሆናል። ያው ቤታችን እንደቀዘቀዘ ነው። ያው ለማሞቅ ብለን ድራማና ሙዚቃ እንሰራም ብለን ቤታችን እንደቀዘቀዘ ነው። ማንኛውም ይጠቅማችኋል። ላይክና ሼር አድርጋችሁ አዳምጡት በቀጥታ ወደ ምክሩ። ዛሬ ላይ ትልቅ በሉት አዛውንት በሉት፣ አ ጎልማሳ በሉት እዚህ የሚኖርና በተለያየ አለም ላይ የሚኖር ሁላ ሁላችንንም ሳናውቅ የነካን በሽታ አለ። እሱም ምንድን ነው የዲፕሬሽን የስትረስ በተለይ ውጭ ዓለም ለምንኖር ሙስሊሞች እኛ ከምናውቀው ነገር የሆነ ነገር ትንሽ የተቀየረብን፣ እንደውም ከምስጋናው ይልቅ የሚቀድመን መበሳጨት ነው። አረለ እንዴ ዋሻውን ይሄ ባህሪያችን ስለሆነ ነው፣ አብረንም ስለምንኖር ነው። ግን እኛ ሙስሊሞች ማወቅ ያለብን

አይከፋም ማለት አይደለም። ነገር ግን አላህን የሚያክል አላህ ጌታ እስካለን ድረስ ከእምነቶች እስልምናን የሚያክል እምነት እስካለን ድረስ ከነብያትና መልእክተኞች ነብዩ የሚያክል መልእክተኛ አላህ እስከሰጠን ድረስ ወላሂ ባህሪያችን የመጨነቅ የመጠበብ ማለት ነው ባህሪ መሆን የለበት። ለምን አላህ አለና አላህን ያለው ሰው የጎደለው ነገር አለ እንዴ አለ እንዴ? ስለዚህ ጭንቀቱ መጠበቡ ኬት መጣ የተባለ እንደዋም ሰዓት ስላሌለም ማርዘምም ማለት ነው ስለማልፈልግ ችግሩ የመጣው በውስጣችን ያለው የኢማን እድያኒ ብርሃን እየደከመ ስለሄደ። ማወቅ ያለብን ኢማን እኛ በሰብ ነው ቦታ አይደለም የሚጠያን የሚቀመጠው ይጨመራል፣ ይቀንሳል። ሲጨመር ሶየ ውብ ይሆናል። እየቀነሰ ሲሄድም በተቃራኒ ደግሞ ያ ውብ የነበረው ሰው ወደ ሌላ አህዋል ይገባል። ዛሬ መጠበብን ያመጣው መጨነቅን እያመጣው እኔ ሚገርመኝ እየበላን እየጠጣን ዛሬ ዋኔ ወላ ሆስፒታል ሄደን እኮ ብናይ ብዙ ነገር አለ አደለም? እኔና እናንተ አሁን እዚህ ቁጭ ብለን ምን ተነፍሳትን እስትንፋስ መተንፈስ የሚፈልጉ ብዙ እህት ብዙ ወንድሞች አሉን። እኔና እናንተ ዛሬ ተመግበን የቀረውን ሳጃችን ማለት ነው ሳይሳሳ ጋርቤጅ ውስጥ ያስገባነውን ምግብ ምን ነው እኔ አግኝቼ በበላውም የሚል ደግሞ ብዙ አለ። ሆዳችንም አልሐምዱሊላህ አልጎደለው። እኔና እናንተ አርፈንበት የወጣነውን ቤት ሚያላገኝ ምን ነው መጠለያ ቢኖረኝ ብሎ የሚመኝ ብዙ አለ። ሹፉ፣ እዚህ ጋር ምን አሰባቸው? አእምሯችሁ ላይ ምን መጣላችሁ? እኔ በጣም ያጀበኝ እኔ አእምሮዬ ላይ የመጣልኝ የፍልስጤምና የጋዛ ሕጻናትና እናቶች ያሉበት ሁኔታ ሰሞኑ አይታችሁታል። ማህበራዊ ሚዲያ ላይ እንደት እንደነበረ ምግብ ለማገኘት አንድት ጉራሽ ምግብ ለማግኘት የነበረውን ግፊ የነበረውን መሯሯጥ፣ ስቃያቸው፣ ቤታቸው እንደዛ ፈርሶ እኛ ያለንበት ሁኔታ ከዛ ጋር ማነጻጸር ጀመርኩ ማለት ነው። አላኩል ያህል እኔም ላይ በጣም ከፍተኛ ችግር አለ። እኔንም እናንተንም አላህ ከዚህ ችግር ያወጣን፣ የቤታቾቻችንን ለማየት አላህ ልብ ይስጠን። ነው ዋናው ትልቁ ነገር። እኔ በጣም የገረመኝ ነገር ይሄ ነው። ግን እኛ ያለንበት ትልቅ ኒዓማ ነው። ለካ ዝም ብዬ ሳስበው። እስኪ ኡስታዛችን ይቀጥላል እንከታተለው።

የድያኒ፣ የዕልሞን፣ የኢባዳውን ደስታ መላያኒ ንጉስትን ንግስታትና የንግስታት ልጆች ማለት ነው፣ ቢያውቁ ኖሮ እኛ ያለንበትን ደስታ እኛ ያለንበትን ጸጋ በሴይፎቻቸው ተዋግተው ይቀበሉን ነበር ይላል። ይህንን የሚለው ኢብራሂም ቢን አድሐም ራሕመቱላሂ ዓለይ እናና እናንተ ዛሬ በልተን የዋልነውን ምግብ

አላህ ይሄንን የረዘቀኝ ምስጋና ይግባው። የበሉት እኮ ደረቅ እንጀራ በረጠበ ውሃና በጨው ነው። እኔና እናንተ ግን ዶሮ የበላ ስጋ የበላ ሁንም ሳይጎለበን ጭንቀታችን ሌላ ነው። ከምናውቀው ነገር ትንሽ እንዲ ያለ እንዲውን ረለ እ እንቅልፍ የለ መበሳጨት ነው፣ ራስ ማከክ ነው። በቃ ኑሮ የጠበበ ከዛ በኋላ አሁን የኖርነውን ነውን ህይወት መልሰን ማንኖር ነው የሚመስለን። ምንም አላነሰን፣ ያነሰን ኢማን ነው። ዲፕሬሽን የሚያመጣው የኢማን ነው። ይህንን ስል ግን ምእመን አይጨነቅም አይጠበብም ማለት አይደለም።

ከዚህ ጭንቀት ተገላግሎ ራሃና መረጋጋትን የሚያገኘው አንድ ግሩ ማለት ነው ጀነት መግባቷን ሲያይ ብቻ ነው አሉ። እውነታውና ሀቁ ይሄ ነው። ሀቂቀተን ግን እኔም እናንተም ዱኒያ እዚጋ ብር ስናገኝ ገንዘብ ስናገኝ ስትሞላልን ሀሳባችን የዱኒያ ሀሳብ ሲሞላ ነው አይደለ፣ ደስታ የምናገኘው ደስታችሁ ሙሉ የሆነ ሚመስለን። ሀቂቃው ግን እውነታው ነገ አኸራ አላህ ዘንድ እርግጠኛ የምንሆንበት እግራችን ወደ ጀነት መንገድ ይዞን የሚሄድ መሆኑን ስናረጋግጥ ነበር። ነገር ግን እዚህ ላይ ዱንያ አጥምዳ ይዛናለች። ሀሳብ፣ ጭንቀት፣ መከራ፣ ስቃይ እየተደራረበብን፣ ሁሉን ነገር ጭንቅ ጥብብ እያለን ትኩረታችን ሁሉ ዱንያና ዱንያ ሆኗል። ነገር ግን ሀቂቃው ይሄ ነው። አላህ ስብሐነሁ ተዓላ ነገ በአኺራ የምንደሰት አላህ ያድርገን። ኡስታዝ ይቀጥላል እንከታተለው።

ባጭሩ ለማለት የፈለግኩት ዲፕሬሽን አያስፈልግም፣ ስትረስ አያስፈልግም፣ ጭንቀት አያስፈልግም። አላህ በሰጠህ ነገር ደስተኛ ሆነህ ለመኖር መሞከር። ሁሌም ነፍስ ያክ ጭንቀትንና ሀዘንን ስትነግር ካንተ በታች የሚኖሩትን አስታውስ። የቦምብ ማለት ነው መከራን የሚያስተናግዱ የረሃብን መከራን የሚያስተናግዱ የሰላም ማጣትን የሚያስተናግዱ የቤት ማጣትን የሚያስተናግዱ ቤተሰብን ማለት ነው እያም በማጣት የሚያስተናግዱ ዛሬ ወንድም፣ ነገ እህት ተነጎዳ አባት ያንም እያለ እያለ ሙሉ ቤተሰባቸውን እያጡ የሚኖሩ ወንድም እህቶችን በማስታወስ አላህ የሰጠህን ማለት ነው እያመሰንገግ ከዲፕሬሽንና ከስትረሱ ዓለም እየወጣህ ለመኖር ፈልግ። ወላሂ ያጣነው ነገር የለም እንዳልኩትም ያጣነው እዚህ ውስጥ ያለው የኢማን ብርሃን እየጨለመ ስለሄደ ነው። ወላህ ኢማን ቢኖር ባለን እንደሰታለን። ኢማን ቢኖር የበላያችንን ሳይሆን የበታቻችንን እያየን እየተደሰትን እንኖራለን። ኢማን ቢኖር ድንቅ የሆኑ ነገሮችን ማለት ነው ቦያ እየያንን እንኖራለን። ዛሬ ላኪን ኢማን ያነሰ